አቤል እንግዲህ ነበልባል ሚዲያ ማለት ነው። እንግዲህ ወደ ስራ ተመልሷል ማለት ነው። እንግዲህ ወንድማችን በጣም ጎበዝና ጀግና ጋዜጠኛ ነው። እንግዲህ ያው የምታቁትም ታቁታላችሁ፣ የማታቁትም ካላችሁ ደግሞ ነበልባል ሚዲያ ብላችሁ ሰርች አድርጋችሁ ቤተሰቡ ያላደረጋችሁት ቤተሰቡ አድርጉት፣ አበረታቱ ትላችኋለሁኝ እናም እንግዲህ ያው እሱ ባላደረገው ባልፈጸመው ሰሞኑን ያው የደረሰበትን ነገር እናውቃለን። የጓደኛውን ፍቅረኛ ገለው ሬሳዋን እሱ ቤት አስቀምጠው እሱ እንደ ገደላት አድርጋ ሰራተኛዋም እንግዲህ ሄዳ መስክራ፣ ከዛም በኋላ ተሰውራለች። እንግዲህ አሁንም ያው እየተፈለገች ነው። ቤተሰቦቿ ተገኝተው እንግዲህ ከቤተሰቦቿም ጋር ልዑል ባደረገው ቆይታ በጣም የሚያሳዝን ነገር ነው እንግዲህ የሰማ ነው ማለት ነው። እንግዲህ ታዲያ ይች ግለሰብ ለቤተሰቦቿ ለራሱ ጨካኝና አረመኔ ሁና ነው እንግዲህ የተገኘችው ማለት ነው። ታዲያ ለቤተሰቦቿ ያራራች ለቤተሰቦቿ ያላዘነች ለሌላ ሰው ታዝናለች ወይም ደግሞ ታስባለ ብሎ ማሰብ ዘበት ነው ማለት ነው። እና ይቺ ጨካይ ሴት ታዲያ በቅርቡ ደግሞ ተይዛ ለፍርድ እንደምትቀርብ ባለሙሉ ተስፋ ነኝ። እንሻ አላህ። አሰላሙ አሌይኩም ወረመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ የቻናል የተመልካቾች ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላህ። እናንተን እናንተም በእያላችሁ በሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻ ያለው ማለት ነው። ለዚ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ እያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችን ቪዲዮን ስጀምሩ ሼር፣ ላይክ እያደረጋችሁ ይዞ ትራብነታችሁ አይለይ ማለት ነው። ስለምታበረታቱኝም ከልብ አመሰግናለሁ ማለት ነው። እና ወደ መጣውበት ሀሳብ ሲሄድ እንግዲህ ያው ነበልባል ሚዲያ ወደ ስራው ተመልሷል ማለት ነው። ወደ ስራውም ተመልሶ በማየቴ በጣም ደስ ብሎኛል። እንግዲህ የእሱ ወዳጆች አድናቂዎች፣ እንኳን ደስ አላችሁ ማለት ነው። ብዙዎቻችሁ በጣም ተጨንቃችሁ፣ በጣም አስባችሁ፣ የአቤል ጉዳይ በጣም አስጨንቋችሁ ነበር። እንደገና አቤል ይሄን አያደርግም በፍጹም አያደርገውም እያላችሁ ሰዎቻችሁ ስትሉ ነበር። እንደማያደርገውም እርግጠኛ ነን። ምክንያቱም እሱ እዛ ጋ ፍትህ ያጡ ሰዎችን ፍትህ እንዲያገኙ እንባቸውን እየጠረገ ከሞት እየታደገ ፍትህ እንዲያገኙ እያደረገ ያለ ሰው ነው። ወንጀለኞችም ደግሞ በሰሩት ወንጀል ልክ ለህግ እንዲቀርቡ ና በህግ እንዲጠየቁ የሚያደርግ በጣም ጎበዝ ና ጀግና ኢትዮጵያዊ ቀና ልብ ያለው ወንድማችን ነው ማለት ነው። እናም እንግዲህ ያው ወደ ስራ ተመልሶ ማየቴ እኔም በጣም ደስ ብሎኛል። መረጃዎችም እንግዲህ እየወጡ ነው ማለት ነው በጣም ጥሩ ጥሩ ዜናዎችን ነው እየሰማን ያለ። ነው እንግዲህ አቤልም የዝች የሰራተኛ ተብዬዋን ወይም ደግሞ የሊያን ሊያ እንግዲህ ስሟ ትክክለኛ ስሟ ሊያ ሆኖ ነው እንግዲህ የተገኘችው ማለት ነው። እንግዲህ ሹፌሩ ማለት ነው በዛን ሰዓት ጭኖ አቤል ቤት ጭኖ ይዞ የሄደው ማለት ነው። እንግዲህ መጀመሪያ ላይ ያው ሚስቱ ነበረች። እንግዲህ ሚስቱን አግቶ እሷን እያናገራት ሳለ እሱ የለም ነበረ። ሚስቲቱ በቃ ስትናገር በቤታቸው አሁን ላይ ከድሮ በተሻለ ሁኔታ ላይ እየኖሩ እንዳለ በጣም ለውጥ እንዳለ እና ባሏንም ደግሞ በጣም ጉበዝ እና ታታሪ ሰራተኛ ነው። አሁን ላይ ማታ ማታ የሚሰራው ስራ በጣም እንትን እንትን እያለው ነው። ሲመጣም በቃ ፊቱ ላይ እንደ ቁጣ አይነት በቃ ጥሩ ጥሩ ስሜት አይታይበትም ብቻ ማታ ማታ የሚሰራው ስራ ቢቀርብበት ለራሱ ብዬ ነው ማስበው፣ እያለች ነበር። እንግዲህ ያው መረጃዎችን ሲያውጣጣት ከነሱ ጋር የስ እንደሚሰራ፣ በቃ አቤልም ከነሱ ጋር እንደሚሰራ ምናምን አድርጎ ነበረ። እሷ ታዲያ ባሏ እና አቤል ጋር እንደሚሰራ አድርጋ ነበር የምታስበው እና እንደዛ ነበር የምታወራው የነበረው። እና እንግዲህ በጣም በቃ እናንተ ጋር ከገባ ወዲህ በጣም ለውጥ ያለ በተሻለ ሁኔታ ነው እየኖርን ያለ ነው። ይህም የምንኖረበት ቤት የራሳችን ነው፣ ገዝተነው ነው። በቃ ከራሳችንም አልፎ የኔንም ቤተሰቦች እየረዳልኝ ነው። እናቴም ታማሚ ነበረች፣ እሷንም እያሳከመልኝ እየረዳልኝ ነው። ወንድሜንም እንደዚሁ መንጃ ፍቃድ አውጥቶለት ስራ አስቀጥሮታል። የእሱንም ቤተሰቦች እንደዚሁ እየረዳ ነው። አሁን ላይ በቃ ቤተሰቦቻችንም እኛም በጥሩ ሁኔታ ላይ ነው ያለነው፣ ነው እንደ ድሮ አይደለንም። ምናምን እያለች ነበር እንግዲህ ባሏን በጣም እያሞገሰች እያደነቀች ነበር እንግዲህ ስትናገር ስታወራ፣ የነበረው ያው ባለቤቷ ምን እንደሚሰራ ላወቀች ጉዷን። እንግዲህ ያው ደዊለት ና ሲ ደግሞ ስንጣ ና አብረን ቆይታ እናደርጋለን ይላታል። እሽ ትልና እንግዲህ ለባለቤቷ ትደውልለታለች ማለት ነው። እሱም ይመጣን ማለት ነው። ልክ አቤልን ሲያየው ነበር እንግዲህ ለማምለጥ የሞከረው አቤልም ሩጦ ከያዘው በኋላ እንግዲህ ቤት አስገብቶ ለምንድን ነው ስታየኝ ልትሮጥ የፈለግከው? ለምንድን ነው ነበር ያለው። እሷም ታዳ እንዴ አትተዋወቁም እንዴ? ለምንድን ነው ልትሮጥ የሞከርከው? ሰላም አይደለም እንዴ? ምንድን ነው? ችግር አለ ነበር ያለችው። ከዛም በኋላ እንግዲህ ማን አስገቢ ውሎሽ ነው? ለምን አስገባሻቸው? ውጡልኝ፣ ምናምን ነበር እንግዲህ ሲል የነበረው? አንወጣም አሁን እያንዳንዱ የሚጠይቀን ጥያቄ ትመልስልኛለ ይለዋል። እንግዲህ በዛን ቀን አስር ሰዓት ላይ ወስዳችሁ አውርዳችሁ ቤት ውስጥ ያስቀመጣችሁትን ሬሳ ከማን ጋር እንዳደረገ ይህንን ነገር ትናገራለህ፣ ማን አብሮ ይህንን ሲያደርግ እንደነበረ ምናምን ሲለው እኔ ምንም የማውቀው ነገር የለም። ምን ይሁን ምን ይሆን ስለቃው የማውቀው ነገር የለም። አድርስ ስባል አደርሳለሁ፣ አምጣ ስባል አመጣለሁ። ያም ቀን አድርስ ተባልኩኝ፣ ይዤ ሄድኩኝ። የሆነ ቦታ ገባች፣ ልብሷን ቀይራ መጣይ። እንግዲህ ሰራተኛዋ ማለት ነው፣ ሰራተኛዋ ተብዬዋ ማለት ነው። ከዛ ልብሷን ቀይራ መጣይ። ከዛም በኋላ ጭምብል የለበሱ ሁለት ነበሩ። ሌላ ደግሞ የሰፈር ሰውነኝ ያለ እሰራለሁ ምናምን ብሎ ብጥብጥ ፈጥሮ ነበረ። ያው የሆነች ትንሽዬ ነገር ሰጠት ታደረጉትና እዛ እንዲቆም አደረጉት። ከዛም በኋላ እኔም ወርጄ ለማገዝ ፈልጌ ላግዛችሁ ምናምን ስላቸው፣ አይ አታስፈልግም፣ እንዳትወርጅ ብለው ተቆጡኝና እዛው መኪና ውስጥ ቁጭ እንድል አደረጉኝ። ከዛ እነሱ አውርደውንትም ካሉ በኋላ እንደገና ተመልሰን ስንመጣ የሆነ ጫካ ውስጥ አውርዳቸው ተባልኩኝ። እዛ ጫካ ውስጥ አውረድኳቸው፣ እኔ ሄድኩኝ ያለው እንግዲህ ማለት ነው። እና እንግዲህ ይገርማል ብቻ ግን ማለት ነው እንግዲህ ሰራተኛ ተብዬዋ የምትፈልገውን ነገር ካደረገች በኋላ ከዛ አቤል ነው ይገደላት ብላ ፖሊስ ጣቢያ ሄዳ መሰከረች። ከዛም በኋላ እንግዲህ ተሰወረች፣ ጠፋይ ማለት ነው እንግዲህ ምንም ሰነዶች፣ መረጃዎች ምናምን አስፈልጎ ነበረ፣ ግን እንዳላገኘ ነው እንግዲህ አቤል የተናገረው ማለት ነው። ልዑል ደግሞ እንግዲህ እዚች ሰራተኛ ተብዬዋ ሰራተኛዋ ተብዬዋ ቤተሰብ ጋ ሂዶ ማለት ነው እንግዲህ እህቶቿን አግኝቶ ሲያናግራቸው እንግዲህ የመጀመሪያ የቤቱ የመጀመሪያ እህታቸው ታማ እንግዲህ ፓላራይዝ ከወገቧ በታች ማለት ነው። እንግዲህ ፓላራይዙና እንደማትንቀሳቀስ አሁን ላይ እንደውም ጥሩ ሕክምና እየተደረገላት ትንሽ ከድሮ አሁን ላይ ደህና እንደሆነች እና ስለዚች ሊያ ስለምትባለው እህታቸው ሲናገሩ በጣም በጣም የሚገርም ነገር ነው እንግዲህ በጣም በምሬት ነው በቃ ሲናገሩ የነበረው እቺ ሊያ የምትባል እንግዲህ አባታቸውንም እንደቀየረቻቸው አባትየውም በቃ ልክ እንደሷ ሆነው እንደሷ ሆኖ እነዚህን ሁለቱን ልጆች አይናችሁን ላፈር እንዳላችሁ ብለው እንግዲህ ደህና ከሚኖሩበት ደህና ሕይወት እየኖሩ ሳለ ከዛ እንደገና ምንም ነገር ሳይይዙ ልብሳቸውን ብቻ በማያዝ አሁን እየኖሩበት የሚገኙበት ቤት የአክስታቸው የእናታቸው ውህት ቤት እንደሆነ እና አክስታቸውም ውጭ ሀገር እየኖረች ስለሆነ እሷ ያንን ቤት ሰጥታቸው እዛ እንዳርፉ ስለ እንዳደረገቻቸው እና እናታቸውም እንግዲህ ታማ በነበረበት ሰዓት ይች አሁን የታመመችው እህቷ ማለት ነው፣ ደህና ገቢ እንደነበራት እና ደግሞ ያም ደግሞ እንደጠፋ እናቷን እንዳስታመመችበት ምናምን ነው እንግዲህ ስትናገር የነበረው። እናቷም ያው አልዳኑም ሞቱ። አባቱ የውም እንግዲህ ምን እንደሆነ አናቅም አለች። ሁለታችንንም በቃ እንዳላያችሁ ብሎ ከዚች ከሊያ ከምትባለው ልጁ ጋር ሆኖ አንድ ላይ ገጥመው በቃ እኛን ጠሉናሉ። ከዛም ቤት እንግዲህ እንድንወጣ አድርገው ያው እዚህ ቤት ገብተን አክስታችን ቤት እየኖር ነው አለች። ከዛም ሕክምና እያደረኩ ነበር እዛ ሕክምና ደግሞ ሳደርግበት የነበረው አለች የተሳሳተ መርፌ እንግዲህ፣ እየተበላሽ መርፌ ማለት ነው እንግዲህ። ይህም እየሆነ የነበረው በዝቹ ሊያ በምትባለው እህታቸው ነው እንግዲህ ያልሆነ መድኃኒት የተበላሸ እንድትወጋ ና ባላራይዝ እንድትሆን የተደረገችበት መንስኤ እንግዲህ በዚህ ነው ማለት ነው። እናም እንግዲህ አክስቱም በምታቀው ሰው ወይም በምታውቀው ሐኪም እንድትታከም አድርጋት ነው እንግዲህ አሁን ላይ የተወሰነ ለውጥ እያሳየ ነው ያለችው ማለት ነው እንግዲህ እና ሊያ ማለት በጣም ጨካኝ ና አረመኔ ናት። እንደው እኛንም ታጠፋናለች እኛንም ታጠፋናለች። እንደምንም ብላችሁ ተይዛ በህግ ቁጥጥር ስር እንድትውል አድርጉ፣ እንደው አደራችሁን እያሉ ነበር እንግዲህ ሁለቱም እህትማማቾች ሲናገሩ የነበረው ለልዑልም ሲሉት የነበረው ማለት ነው። እንግዲህ ያልሆነ መድኃኒት እየሰጠ እንደዚህ እንድትሆን ያደረገሽን ዶክተር ታዲያ ለምንድን ነው በህግ እንዲጠየቅ ያላደረግሹ ነበር? እንግዲህ ልዑልም ያላት ማለት ነው። እንግዲህ በሰአቱ ሞክረን ነበረ ግን አላገኘ ነውም ከዛም በኋላ ጠፋብኝ። የት እንዳለ አይታወቅም። አሁን ጠፍቷል። ምናልባትም ገላውም ሊሆን ይችላል፣ መረጃ እንዳያወጣ ነበር እንግዲህ ስትል የነበረው እህቲቱ ማለት ነው። እንግዲህ እቺ ሊያ የምትባለው ግለሰብ ወይም እቺ ሰራተኛ ተብዬዋ አቤል ቤት ተቀጥራ የነበረችው እህታቸው ማለት ነው እንግዲህ እንደዚህ ፓላራይዙና እንድትቀር ያደረገቻት እሷ፣ በምትፈልገው ዶክተር ያልሆነ መድኃኒት እየሰጠ ፓላራይዝ እንድትሆን ያስደረገችው እሷ ናት። በኋላ እንግዲህ አክስቲቱ እስቲ የኔ የማውቀው ዶክተር አለ እዛ ሄደሽ ታከሚ ብላት፣ እንግዲህ አናግራ አገናኝታት እዛ ሂዳ ከታከሜ ወዲህ ነው እንግዲህ ለውጥ ያገኘችው ማለት ነው። እናም እንግዲህ መረጃ እንዲያወጣባት እንግዲህ የሆነ ነገር አድርገው ነው ያ ሰው የጠፋው ማለት ነው። ያ ዶክተሩ የጠፋው ማለት ነው። እንግዲህ አስቡ እና ምን ያህል ክፉ እንደሆነች እንግዲህ አስቡት። የገዛ እህቷን ዶክተር እንትን ብላ ያልሆነ መድኃኒት እየሰጠ ፓላራይዝ እንድትሆን እንዳትንቀሳቀስ የምታደርግ ግለሰብ ናት። እንግዲህ ጨካኝ አረመኔ የሚለው ለራሱ አይገልጻትም። የምር በጣም ይገርማል። ብቻ ግብ ማለት ነው እና ታዲያ በምሬት ነበረ ሲናገሩ የነበረው። ይቺ እኛንም ታጠፋናሌ አትሆንም፣ እንደምንም ብላችሁ ይዛችሁ ለህግ አቅርቧት። በጣም በጣም በጣም ከገንዘብ ጋር ትሞታለች። ገንዘብ በጣም ትወዳለች በጣም ነበር። እንግዲህ በቃ ለገንዘብ ስትል የትኛውንም ነገር ከማድረግ ወደ ኋላ አትልም ነበር እንግዲህ ሲሉ የነበረው ማለት ነው። እህቶቿ ማለት ነው። አስቡት እንግዲህ እና እንግዲህ አባታችሁም እኮ ምናልባት እናንተን ጠልቶ ላይሆን ይችላል፣ የሆነ ነገር ውስጥ አድርገው ከሆነ አይታወቅም። ስለዚህ አባታችሁን መጠየቅ አለባችሁ ነበር እንግዲህ ያላቸው ማለት ነው። እሳቸውም ታዲያ እንግዲህ እሺ፣ ውሰዱኝና አባታችሁ ያሉበትን ሁኔታ አብረን እናያቸው። አንቺም ደግሞ የተሻለ ሕክምና እንትን ካልሽ ያው የእኛም ዶክተር ስላለ በእኛ ዶክተሮችም እንድትታከሚ እናደርጋለን። ችግር የለውም፣ እናግዝሻለን። ነበር እንግዲህ ልውልም ያላት ማለት ነው። እሷም ታዲያ እሺ አመሰግናለሁኝ እሺ እያለች ነበረ ግን እንደ አደራ እንደ ትጨርሳናል የታጠፋናለች እንደምን ብላችሁ በህግ ቁጥጥር ስር እንድትውል አድርጓት ነበር። እንግዲህ ሲሉ የነበረው ማለት ነው። እህቶቿ ማለት ነው። በጣም ተማረው ማለት ነው። እንግዲህ አስቡት እና ያቺም እንግዲህ የዛ የሹፌሩ ሚስት ማለት ነው ወንድሟን መንጃ ፈቃድ አውጥቶ ስራ እንዳስቀጠረው ምናምን ነበር የነገራት አሁን ግን ድምጥማጡ የት እንዳለ አይታወቅም እንግዲህ እነዚህ ሰዎች እቺ ሊያ የምትባለው እንግዲህ የስድስት ስልሳ ስድስት አባል ሆና ነው የተገኘችው እና እነዚህ ደግሞ ተደራጅተው ምን ብለው የስድስት ስልሳ ስድስት አባል ሆኖ እየሰሩ የሚገኙ ናቸው። እና እዚህ ነው እንግዲህ ይህም ሰውዬ የሚስቱን ወንድም ያስገባው ማለት ነው። እንግዲህ ከዛም በኋላ እንግዲህ አሁን ላይ የለም የት እንዳላላቅም ምና ያላት በሰዓቱ፣ ስራ አስገባው ስራ ይቀጠር ምናምን አልሽ፣ በቃ አስቀጠርኩት። ከዛም በኋላ የት እንዳላላቅም ነበር እንግዲህ ያላት ማለት ነው እና ስራ ላስቀጥሮ ብለህ ወስድ ያስገድልከው ማለት ነው ወንድሜን፣ እያለች ነበር እንግዲህ እያለቀሰች ስትናገረው የነበረው ማለት ነው። እና እነዚህ ሰዎች ምንም ከማድረግ ወደ ኋላ ይሉም፣ ለቤተሰቦችም፣ ለራሴ የሚያሰጉኛን እያለ ነበር እንግዲህ ሲል የነበረው ማለት ነው። እና እንግዲህ ሀገራችን ላይ የሆነ ያለው ነገር በጣም ያሳዝናል። በውጭ ዓለም ላይ የሚደረገው ነገር ነው እንግዲህ ሀገራችንም ውስጥ ገብተው እያካሄዱ ያለው ማለት ነው እንግዲህ። ሴትና ሴት፣ ወንድና ወንድ ጾታዊ ግንኙነት እንዲያደርጉ ሴቷ አርግዛ እንደምትወልደው ወንዱ አርግዞ እንዲወልድ እየተደረገ ያለው ማለት ነው ይሄ ሰይጣናዊ ተግባር ነው። ይሄ ሰይጣናዊ ነገር ነው። ይሄ በኛ ባህልም በሃይማኖታችንም በፍጹም የሌለ የማይፈቀድ ነገር ነው የሆነ እየተካሄደ ያለው ማለት ነው። የምር ይሄ ከባህላችንም ከሃይማኖታችንም ያፈነገጠ ሰይጣናዊ ተግባር ነው። ሀገራችን ላይ የተካሄደ ያለው ማለት ነው። እኔ ይህ ነገር እኔ እንጃ ምንድን ነው የሚሻለው? ወዴት እየሄድን ነው? ለምንድን ነው ይህ ነገር ሁሉም ተባብሮ ማለት ነው ሁሉም ተባብሮ ይህ ነገር ከሀገራችን ላይ እንዲጠፋ እዚህ ጋር መተው፣ እኛ ሀገር ላይ የፈለጉትን ነገር እንዲያካሄዱ መሆን የለበትም። እዛው በለመዱት በራሳቸው ሀገር ላይ የፈለጉትን ነገር ያድርጉ። አገራችን ውስጥ ገብተው ግን የእኛን ዜጎች የእኛን ሕዝብ መበከል የለባቸውም። ያልሆነ ነገር ውስጥ ማስገባት የለባቸውም። እነዚህ ሰዎች እነዚህ ሰይጣናዊ ተግባር እንትን የሚሉ እዛው በለመዱት በሀገራቸው ላይ የምሬን ነው። ሁሉም ሰው በቃ መቃወም አለበት፣ ወጥቶ መናገር አለበት። ይህ ነገር በጣም ያስጠላል። በጣም እኔ እንጃ፣ የምሬን ነው። እኔ ምን እንደሚሻል አላቅም። ብቻ ግን ፈጣሪ እንዲሁ ከኢትዮጵያ ምድር ከምድራችን ያጥፋልን ያጥፋልን ማለት ነው። የምሬ ነው የምላችሁ። በጣም ነው የሚያናድደው፣ በጣም ነው የሚያማው እየሆነ ያለው ነገር ማለት ነው። እና ውድ ተመልካቾቼ የዛሬው ቪዲዮ እንግዲህ ይህን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቀጣይ ደግሞ እውነታው ታውቆ ይችም ግለሰብ ተይዛ ለፍርድ ቀርባ አቤልም ደግሞ ነፃነቱ ታውቆ ምንደሰት ያድርገን ማለት ነው። ይህ የምንጊዜም ዱአዬ ምኞቴ ነው። እውነት እኒህ ጀግና ጋዜጠኞች ራሳቸውን መስዋዕት እያደረጉ እዛ ጋር መከራ እና ስቃይ እየደረሰበት ላለው ህዝብ ነው መስዋዕት እየከፈሉ የሚገኙት፣ ማለት ነው። እና አላህ ከክፉ ነገር ይጠብቃቸው፣ በሄዱበት ሁሉ ፈጣሪ ይጠብቃቸው ማለት ነው። እናም ውድ ተመልካቾች እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።